ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የግንቦት 9 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የህክምና ባለሙያዎችን የስራ ማቆም አድማ ተከትሎ የብልጽግናው አገዛዝ በአዲስ አበባ ካድሪዎቹን ሰብስበዋል። አርበኛ ዘመነ ካሴ ለስልጣን ኮማንዶዎቹ ባደረገው ንግግር እንጦጦ ስንደርስ የሚከዳም ይኖራል ብሏል። ውጊያውና የብልጽግና ጦር መክዳት ቀጥሏል። አመራሮቹ ፋኖን ተቀላቅለዋል። የአፋብኃን መመስረት ብልጽግና እንዴት ተረዳው የሚለውንም ይዘናል። 20 ሚሊዮን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 የሕክምና ባለሙያዎችን የስራ ማቆም አድማ ተከትሎ የብልጽግናው አገዛዝ በአዲስ አበባ ካድሬዎቹን ሰበሰበ። የአብይ አህመድ መንግስት መላው ኢትዮጵያንን የመከፋፈል ስራ ሰርቼ ጨርሻለሁ አንድ ሆነው እኔን የሚታገሉበት አጀንዳ እንዳይኖራቸውም አድርጌያለሁ የሚል እምነት አሳድሮ ነበር። ሆኖም አሁን ላይ ይህን ፍላጎቱን ጉም ያለበሰ፣ ፍላጎቱንም አደጋ ውስጥ የከተተ የታፈነውን የህዝብ ብሶት ያቀጣጠለ ሁነት ገጥሞታል። ይህም የነጩ ጋውን አብዮት ነው። ከፈጣሪ በታች ህይወትን የሚያድኑት የሕክምና ባለሙያዎች ሰዎች እርቦናል ልጆቻችንን ማብላት አቅቶናል ሲሉ ሰልፍ ወጥተዋል። በሰልፍ ያሰሙት ሮሮ ሰሚ ሲያጣ ደግሞ ወደ ስራ ማቆም አድማ ተሸጋግረዋል። ታዲያ ይህ የሐኪሞቹ እንቅስቃሴ ከአማራ እስከ ደቡብ፣ ከኦሮሚያ እስከ ሲዳማ፣ ከሶማሌ እስከ ትግራይ፣ ከአዲስ አበባ እስከ ድሬዳዋ ያሉ ኢትዮጵያውያንን ሁሉ በአንድ እያሰለፈ ነው። ይህ የአንድነት እንቅስቃሴም ኢትዮጵያውያንን ከፋፍ እያለው ያለውን ብልጽግናን እጅጉን አስደንግጦታል። በየአካባቢው ያሉ የንቅናቄውን አስተባባሪዎችና ሐኪሞችን ቢያስርም ሐኪሞቹ ግን እስሩ ከምናሳል አልፎ መከራና ከልጆቻችን የዳቦ ጥያቄ አይከፋም ብለው እስርና እንግልት ፈርተው የሚተዉት ጥያቄ እንደሌለ እቅጩን ተናግረዋል። ይህን የሐኪሞቹን እንቅስቃሴም ከማህበራዊ ሚዲያ ባሻገር በኢትዮጵያ የሚሰሩ ዓለም አቀፍ የሚዲያ ተቋማትን ጨምሮ እንደ ቢቢሲ ፎከስ ኦን አፍሪካ ልዩ ትኩረት ሰጥተውታል። ቢቢሲ ፎከስ ኦን አፍሪካ ኢትዮጵያን ሐኪሞች ለምን አድማ መቱ በሚል በሰራው ዘገባው የህክምና ባለሙያዎችን ቃለመጠይቅ አድርገዋል። በቃለመጠይቁ የተሳተፉ ዶክተሮችም ሰልፉ የህልውናችን ጉዳይ ነው፣ መኖር የማንችል የሚችልበት ደረጃ ላይ ደርሰናል ብለዋል። አክለውም በ52 ዶላር ደሞዝ እንደሚሰሩ ገልጸው ይህም ተጨማሪ ገቢ ለሌላቸው ዶክተሮች ከባድ መሆኑን አንስተዋል። አድማው የደሞዝ ብቻ ሳይሆን የክብርም የህልውናም ጭምር መሆኑን ጠቅሰዋል። ጥያቄያቸው በልቶ ማደር አልቻልንም ጭምር መሆኑንም ተናግረዋል። ታዲያ ከሐኪሞቹ ጋር የከፋ መፋጠጥ ውስጥ የገባው ብልጽግና በትናንትናው እለት በአዲስ አበባ ካድሬዎቹን ሰብስቦ ነበር። በስብሰባውም እንዳትደናገጡ የሐኪሞቹን ጉዳይ እንቆጣጠረዋለን በከፍተኛ አመራሮች በኩልም እየተወ የተወያዩበት ነው ማለቱ ተሰምተዋል። በቀጣይ ሳምንትም ሁሉንም የመንግስት ሰራተኞች ያካተተ ስብሰባ እንደሚካሄድ በስብሰባው የተገለጸ ሲሆን የብልጽግና የሚዲያ ሰራዊትም በዚህ ጉዳይ ላይ አበክሮ እንዲሰራ ታዟል። ይህ የሀኪሞቹ ጥያቄ የእነሱ እንዳልሆነና ጥያቄው የፋኖ ነው የጀዋርና የኦነግ ሸኔ ነው በሚልም ለካድሬዎቹ ተናግሯል። ስለዚህም የሚዲያ ሰራዊቱም ሆነ ካድሬው ጉዳዩን በዚህ መልክ እንዲረዳው ተብሏል። ሆነውም ማንኛውንም የህዝብ ጥያቄ ጠላት ላላቸው አካላት በመስጠት የሚታወቀው አገዛዙ ይህን የሀኪሞቹን የዳቦ ጥያቄም የትግልና የዓላማ አንድነት ለሌላቸው አካላት በጋራ ሰጥቷል። ፋኖ የአገዛዙን ጨፍጫፊነትና አገር አጥፊነት ተረድቶ ላለፉት ሁለት ዓመታት ህዝቡን ነፃ ሊያወጣ ፖለቲካዊ ጥያቄውንና ህዝቡን ይዞ እየታገለ ነው። ሀኪሞቹ ደግሞ ጥያቄያችን የዳቦ እንጂ ፈጽሞ ፖለቲካዊ አይደለም ሲሉ በተደጋጋሚ ገልጸዋል። ሆኖም ግን የሀኪሞቹ ጥያቄ አሁንም ተጠናክሮ የቀጠለ ሲሆን ጥያቄዎች ካልተመለሰም ከነገ ጀምሮ ወደ ተሟላ ስራ ማቆም አድማ እንደሚገቡ ዝተዋል። ይህ የጤና ባለሙያዎቹ ጥያቄ በየመንደሩና በየከተማው የአመፅ እንቅስቃሴን እንደሚወልድና በብልጽግና ላይ መነሳት እንደሚቻል ያመላከተ ነው። በመሆኑም ከተሜው ሁነቶች መቀያየራቸውንና ብልጽግናን መጨረሻው መድረሱን የተረዳበት ነው። አርበኛ ዘመነ ካሴ ለስልጣን ኮማንዶዎች ባደረገው ንግግር እንጦጦ ስንደርስ የሚከዳም ይኖራል አለ። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች የግንባር ውጊያዎችን እያካሄደ ምልምል ወታደሮችን እያሰለጠነና መዋቅሩን እያደራጀ ይገኛል። በዚህም የአፋብኃ ማዕከላዊ ኮማንድ አባልና የአፋብኃ ሰብሳቢ አርበኛ ዘመነ ካሴ በጎጃም ቀጠና ስልጠና እየወሰዱ ያሉ የድርጅቱን ምልምል ልዩ ኮማንዶ ወታደሮች በስልጠና ቦታ ተገኝቶ አበረታቷል። አርበኛው በዚህ ወቅት ባስተላለፈው መልዕክትም በርካታ ውጣ ውረዶችን አልፏል ሲሰጣችሁ እዚህ ደርሳችኋል፣ የቀራችሁ መንገድ ትንሽ ነው ሲልም ገልጸዋል። አክሎም በስልጠና ወቅት በተለያየ ምክንያት አቋርጦ የሚወጣ እንዳለ ሁሉ በድል ወቅት አዲስ አበባ እንጦጦ ስንደርስ የሚከዳም አለ ሲል ገልጸዋል። እስከመረቃቀን ባለው ጊዜ ውስጥ አሰልጣኞቻችሁ የሚጎለውን የሚቀረውን ያውቁታል። በተለይ መሰረታዊ የሚባለውን ነገር ያው በፍጥነት ስለሆነ እየተሰጠ ያለው እንደምታውቁት ስድስት ወርና እዛ በላይ ሊወስድ የሚችል ስልጠና ስለሆነ ተጨምቆ እየተሰጠ ያለ የምትጎለውን መጨበቅ የሚገባችሁ የቀረ የሚባል ነገር ካለ እስከ መረቃ ቀን ባለው ይሰጧችኋል፣ ተነጋግረናል። ቅዳሜ ዕለት ከእነሱ ጋር ታግሳችሁ እንኩራችሁ። የሚቀረው መንገድ የመጣችሁትን አንድ ሶስተኛ እንኳን ስለማያክል፣ ሩብ ስለማያክል ጨርስና ከቻል ሁላችንም ተገኝተን ተመረቃችሁ በክብር ወደ መጣችሁበት አቅጣጫ ትመለሳላችሁ። ስለተያየን ስለተገናኘን እጅግ በጣም ደስ ብሎኛል። ለስራ እየተንቀሳቀስን ነው የነበረው፣ ግን እንዳልተው ናችሁ እንደምናስባችሁ ወንድሞቻችሁ፣ ታላላቆቻችሁ፣ መሪዎቻችሁ አሁን ተጎናችሁ እንዳለን እንድትረዱ ነው። ሰብረን የመጣ ነው። በእንደዚህ አይነት ሂደት ውስጥ ከሞላ ጎደል ስላለፍን ስሜቱንም እንረዳዋለን። ይሄ በተለመደው ቋንቋ የሰው ሀገር የሚባል የጎጃም አካል ግን ሁላችንም ካደግንበት የሚሮ መንቴ የራቀ ስለሆነ የሰው በምንለው ሀገር ወይም ሩህ በምንለው ሀገር የምናውቀው ሰው ሲመጣ ከስነ ልቦና ደረጃ የሚሰማ ቆይታ ነው አይደል? ስለዚህ ወርፉ በጣም በጣም ትንሽ ጊዜ ነው የሚቆይ፣ የሚሆነው እዚህ በኋላ ያሳችሁ መልሳላችሁ። በጣም ነው ምታምሩ፣ እውነት ለመነጋገር ከገጠማችሁ ፈተና አኳያ ከጠላት ትኩረት አኳያ ሰዎችን ስልጠና እንደተጀመረ እዛ በኋላ ያለፈው ጥንቅት እስከ ትናንት ፊት ድረስ ብዙ ጥንቅት ነው ያለው። ከዛ ሁሉ ጠውረድ በኋላ ይሄን የሚያክል ሰልጣኝ በቁጥር የሚቀራል ብዬ አልገመትም ነበር። ስለሚታወቅ ባህር ዳር ከተማ ጊዮርጊስ አደባባይ ስልጠና ብሰጥም እዚህ ስልጠና ብሰጥም፣ ወገቤን እያለ የሚደክመው ብዙ ይኖራል። የስልጠና ተፈጥሮ ነው፣ የትግል ተፈጥሮ ነው። ትግሉን በጀመርከው በሳምንቱ የሚከዳ ይኖራል። አዲስ አበባ ልንገባን እንጦጦ ላይ ቆመን የሚከዳ ይኖራል። ይሄ ትግል ተፈጥሮ ነው። ስለዚህ ያ ሁሉ ተቋቁማችሁ በዚህ ቁጥር መቆየታችሁም ሌላ ልዩ የሚያደርገው ነው። በርቱልኝ ይህ በእንዲህ እንዳለ ትናንት ግንቦት 8 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎጃም የሀዲስ ዓለማየሁ ሰባተኛ ክፍለ ጦር በባሶ ሊበን ወረዳ የላምገጂ ከተማ ላይ ከፍተኛ ውጊያ ሲያደርጉ ውለዋል። አዋበል መብረቁ ብርጌድ፣ ተድሏ ጓሉ ብርጌድ፣ የቦቅላ አባይ ብርጌድ፣ አብራጂት ብርጌድ ጥቁር አንበሳ፣ የክፍለ ጦሩ ተወርዋሪ ኃይል እና የአፋብኃ በጎጃም ጥምር ኃይል በውጊያው ተሳትፈዋል። ውጊያው የተደረገው ከአንድ ሰዓት ተኩል እስከ 11 ሰዓት ነው። በውጊያውም አራት ክላሽ፣ ስድስት መቶ የብሬን ጥይት፣ ሁለት የደረት ትጥቅ አራት ካዝና ሲሆን የሻለው አጃቢም ተይዟል። ከፍተኛ ቁጥር ያለው ኃይል በደንና በሌላም ገጂ ግንባር ሙትና ቁስለኛ ሆነዋል። በሌላ ዜና በባስራ ተጭነው ለስልጠና ወደ ደብረ ማርቆስ በመግባት ላይ የነበሩ ሰልጣኞችን የተድላ ጓሉ ብርጌድ የዳ ላይ በደፈጣ ተኩስ በመክፈት 11 ምልምሎች እንዲጠፉ አድርገዋል። በዛሬው ዕለትም ግንቦት 9 2017 ዓ.ም የአዲስ አለማየሁ ሰባተኛ ክፍለ ጦር የቦቅላ መገንጠያ ላይ ውጊያ ሲያደርግ አርፍዷል። በውጊያው ከፍተኛ የተኩስ ልውውጥ ተደርጓል። በተጨማሪም በዛሬው ዕለት ሁለት መከላከያ አመራሮች የአማራ ፋኖ ብሔራዊ ኃይል በጎጃም የሐዲስ ዓለማየሁ ሰባተኛ ክፍለ ጦር የቦቅላ አባይ ብርጌድን ሶስት ክላሽ ከነሙሉ ተተኳሽ ይዘው ተቀላቅለዋል። ከወጡት መከላከያዎቹ ውስጥ አንዱ 72ኛ ክፍለ ጦር የሻለቃ ምክትል ዘመቻ መምሪያ ኃላፊው ይገኝበታል። አንድነቱን ተከትሎ የብልጽግናው ሰራዊት እየፈረሰ መሆኑን ይኸው አንዱ ማሳያ ነው። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጃዊ መተከል አራተኛ ክፍለ ጦር መተከል አናበለስ ብርጌድ እና መብረቁ ብርጌድ በጥምረ ዓመት በሰሩት አስደናቂ ኦፕሬሽን በአገዛዙ ላይ ከፍተኛ ኪሳራ ማድረስ ችለዋል። ትናንት ግንቦት 8 2017 ዓም ከጧቱ 12 ሰዓት ወደ ፓዊ ወረዳ መንደር 26 ቀበሌ ሰርገው በመግባት በመከላከያ ካምፕ ላይ በፈጸሙት ጥቃት አስር የአገዛዙ ኃይል ሲደመሰስ 15 ከባድና ቀላል ቆስለኛ ማድረግ ተችሏል። ሌላው ሁለት የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው የመተከል ጣና በለስ ብርጌድን ተቀላቅለዋል። በሌላ መረጃ ደግሞ የአማራ ፋኖ ብሔራዊ ኃይል አፋብኃ መመስረትን አስመልክቶ የብልጽግ ዋናው አገዛዝ የያዘው አቋም ይፋ ተደርጓል፣ የሚሉ መረጃዎች እየወጡ ነው። መሰረት ሚዲያ ይህን በሚመለከት ደረሰኝ ባለው መረጃ የአፋብኃ መመስረትን ብልጽግና በበጎ ወስዶታል ብሎታል። ሚዲያው ከምንጮች የደረሰኝ ያለውን ምክንያት ሲያስረዳ ደግሞ የፋኖ ኃይሎች አንድ ሆኖ መምጣታቸው ለድርድር ይመቸኛል የሚል ነው። ይህንን ለዓለም አቀፉ ማህበረሰብ ካለፉት ቀናት ጀምሮ እያስረዳ መሆኑን የተገለጸው ሆኖም ግን የአማራ ፋኖ ብሔራዊ ኃይል አንድነቱን ያዋለደው በጋራ ለመታገል ነው እንጂ ከብልጽግና ጋር ለመደራደር እንዳልሆነ ተገልጾ ተገልጿል። ብልጽግና የሚፈልገው ፋኖ እጅ እንዲሰጥ ሲሆን ለእውነተኛ ድርድር ቦታ እንደሌለውም ከሰሞኑ የሚያደርጋቸው እንቅስቃሴዎች ይታወቃል። 20 ሚሊዮን ኢትዮጵያውያን በከፋ ረሃብ ውስጥ ይገኛሉ በተባለ ማግስት አብይ ሚሊዮን ዶላሮችን አውጥተው በድሮ ንቃቃ መጫወታቸው እያነጋገረ ነው። ግላዊ ፍላጎታቸውን ላለፉት ሰባት አመታት በድሃ ህዝብና ሀገር ላይ ሲጭኑ የኖሩት አብይ አህመድ አሊ ዛሬም የብልጭልጭና የስላቅ ትርኢቶችን እያሳዩ ቀጥለዋል። 20 ሚሊዮን ህዝብ በተራበባት ኢትዮጵያ፣ በቀደመው ጊዜ ጥሩ ኑሮ የነበራቸው የአገሪቱ የሕክምና ባለሙያዎች የዳቦ ጥያቄ ባነሱባት ሀገር፣ መምህራኑ በልቶ ማደር ተስኖናል ባሉበት ምድር፣ የመንግስት ሰራተኛ ተሰልፎ የዱቄት ና ዘይት እርዳታ በሚወስድበት ዘመን ገበሬው ማዳበሪያ መግዛት አቃተይም በሚልባት ኢትዮጵያ የአገሪቱ መሪ አብይ አህመድ 1500 ድሮኖችን ከነ አብራሪዎቹ ተከራይተው የአዲስ አበባ ሰማይ ላይ እቃቃ እየተጫወቱ ታይተዋል። ትናንት ማምሻውን አብይ ፎቶቸውን እንዲያሳዩቸውና ቅርጽ ቅርጽ እየሰሩ ቅርጻ ቅርጽ እየሰሩ እንዲበሩ ያደረጓቸው ሰው አልባ አውሮፕላኖች በቻይና ተሰርተው ከተባበሩት አረብ ኤምሬቶች በሚሊዮን ዶላር ኪራይ የመጡ ናቸው። አብይ ከወራት በፊት ድሮን ማምረት ጀመርን ያሉት ለትናንት ምሽቱ የቃቃ ቸው ህዝቡን ሲያመቻቹ እንደነበርም ግልጽ ሆነዋል። ከቀናት በፊት ደግሞ ሚሊዮን ኢትዮጵያዊ ስራ አጥቶ በተቀመጠበትና ከስራው በሚፈናቀልበት በዚህ ወቅት አምስት አመት በኋላ በእያንዳንዳችን ቤት ሮቦት ይገባል ሲሉ ተሳልቀዋል። አሁን ላይ የኢትዮጵያ ህዝብ ጥያቄ የዳቦ ቢሆንም አብይ ግን ትኩረታቸው ቤትና ህንፃ አፍርሶ ፓርክ መስራት ላይ፣ ግብርና ቅጣት ጨምሮ ቤተ መንግስት መስራት ላይ፣ በአገር ስም ተበድሮ የድሮን ትርኢት ማሳየት ላይ ሆኗል። የሰለጠኑ አለማት እንዲህ አይነት ትርኢቶችን ቢያሳዩም የህዝባቸውን የዳቦ ጥያቄ መልሰውነ ሲሆኑና ለቀረው ዓለም ተርፈው ነው። ከዛም ባለፈ ሰማይ ላይ እያበረሩ የሚመጻደቁበትን የድሮንና የበራሪ አካላት ቴክኖሎጂ በራሳቸው እጅ ፈጥረው ነው። አቢ ግን በዚህ ትርኢት የሚመጻደቁት ከደሃ እናቶች መቀነት ላይ ተፈቶ በተገዛ ድሮን መሆኑ ሀቅ ነው። በአሁኑ ሰዓትም ዓለም ያበረከተችው የድሮን ቴክኖሎጂ አቢ ለኢትዮጵያውያን የስጋት ምልክት እንዲሆን አድርገውተዋል። ምክንያቱም ዓለም ለተለያዩ አላማዎች የምትጠቀምበትን ይህን ቴክኖሎጂ የብልጽግናው መንግስት ለጦርነትና ንጹሐንን ለመጨፍጨፍ እየተጠቀሙበት ስለሆነ ነው። ብልጽግና በትግራይ ያለውን ሁኔታ በእጅ አዙር ከፍተኛ ውጥረት ውስጥ እየከተተ ነው። የብልጽግናው አገዛዝ በትግራይ ክልል ያለውን ውጥረት ከፍ ለማድረግና በቀጣይ ለሚደረገው ጦርነት ጥርጊያ ለመስራት ያልተጠበቁ ተግባራትን እየከወነ ነው። ለዚህ ደግሞ የእነጌታቸው ረዳን የቀደመ መዋቅር ተጠቅሞ በክልሉ ደቡባዊ ዞን የተቃውሞ ሰልፍ ሲያሰናዳ፣ በአጎራባቹ የአፋር ክልል ደግሞ ከፍተኛ ቁጥር ያለው ትግርኛ ተናጋሪ ታጣቂ ኃይል እያሰለጠነ ነው። ነጻ መሬት በሚል እያደረገ ባለው የወታደራዊ ስልጠና የተፈጠነ እንቅስቃሴ የቀድሞ አኩራፊ የህዋት ታጣቂዎችን ጨምሮ አዳዲስ ምልምሎችን በከፍተኛ ገንዘብ በማማለል እያሰለጠነ ነው። ሆኖም ይህ ኃይል ከትግራይ ጦር ጋር ሲነጻጸር እዚህ ግባ የሚባል ባይሆንም የትግራይ ጀኔራሎችም የራሳቸውን ሰዎች በዚህ መዋቅር ውስጥ እያስገቡ ነው። በሌላ በኩል ደግሞ ደብረ ጽዮን ገብረ ሚካኤል ባለፈው ሳምንት የራያ ዞን አመራሮችን አፍርሰን ዞኑን በኃይል እንቆጣጠራለን ማለታቸውን ተከትሎ በራያ አካባቢዎች የተቃውሞ ሰልፎች ተካሂደዋል። ሰልፎቹን የጌታቸው ረዳ መዋቅር ያሰናዳቸው ያላቸው ሲሆን የአብይ አህመድ አገዛዝ ደግሞ ከሚዲያ ሰራዊት ጀምሮ እስከ ሎጂስቲክስ ድረስ ድጋፍ አድርገዋል። ከትናንት በስቲያ የማይጨው ከተማ ነዋሪዎች የደብረ ጽዮንን መግለጫ በመቃወም ሰላማዊ ሰልፍ ያደረጉ ሲሆን፣ በዛሬው ዕለት ደግሞ የመሆኒ ነዋሪዎች የተቃውሞ ሰልፍ እያካሄዱ ነው። በተቃውሞ ሰልፉ ላይ የራያ ህዝብ ድምጽ ይከበር፣ የደብረ ጽዮንን መግለጫ ጥብቀን እንቃወማለን የሚሉ መፈክሮች ተሰምተዋል። በሌላ በኩል ደግሞ ከህወሃት የተባረሩት አቶ ጌታቸው ረዳ የሚመሩት ቡድን የሚያቋቁመው አዲስ ፓርቲ በቀጣይ ሳምንት ይፋ እንደሚ እንደሚደረግ ታውቋል። አዲስ የሚቋቋመው የፖለቲካ ፓርቲ የህዋት መሰረዝን ተከትሎ በትግራይ ክልል ተጽዕኖ ፈጣሪ ፓርቲ ይሆናል በሚል ግምት በአብይና በጌታቸው ፍላጎት የተቋቋመ ሲሆን ይህ ፓርቲ ለቀጣይ ምርጫም ክልሉን ወክሎ ይወዳደራል ተብሎ ይጠበቃል። ምናልባትም እስከዛው ህዋትና ብልጽግና ጦርነት ውስጥ ገብተው ያለውን አሰላለፍ እስካልቀየሩ ድረስ በተመሳሳይ የፕሪቶሪያ ስምምነት አደጋ ውስጥ ነው ሲሉ የዩናይትድ ስቴትስ የፖሊሲ ኤክስፐርት ለሴኔቱ አባላት ገልጸዋል። ግንቦት 13 2025 በ በሴኔቱ የውጭ ግንኙነት ኮሚቴ በምስራቅ አፍሪካ ላይ ያተኮረ ችሎትን በተመለከተ ንግግር ያደረጉት የውጭ ግንኙነት ምክር ቤት ባልደረባ ሚሼል ጋቪን በኢትዮጵያና በኤርትራ መካከል ያለውን ደካማ የሰላም ሁኔታም አስጠንቅቀዋል። ይህም የፕሪቶሪያው ስምምነት አተገባበር ላይ እንቅፋት ነው ብለዋል። ዩኤስ አሜሪካ ምን ተግባራዊ እርምጃዎችን መውሰድ አለባት በሚል በሴናተር ቫን ሆለን ለቀረበላቸው ጥያቄ ሲመልሱ ከኢትዮጵያና ከኤርትራ ጋር በተያያዘ የተፈጠረውን ውጥረት ለመፍታት ከሞላ ጎደል እየከረረ ያለውን ሁኔታ መቅረፍ ሲሉ ሚሼል ከዚህ ቀደም በሃድሰን ኢንስቲትዩት ባልደረባ ጆሹዋ መሰርቪ የተነሱትን ስጋቶች አስተጋብተዋል። እንደ ዋነኛ ስጋት የተነሳው የኤርትራ መንግስት ስምምነቱን በመጣስ በትግራይ ክልል ውስጥ የኤርትራ ጦር መስፈሩ መሆኑን አንስተዋል። በትግራይ ክልል ለሁለት ዓመታት የቆየውን አስከፊ ጦርነት ያበቃው የፕሪቶሪያ ስምምነት ሙሉ በሙሉ ተግባራዊ እንዲሆን ዓለም አቀፉ ማህበረሰብ ጫና ማድረግ እንደሚያስፈልግ ሁለቱም ባለሙያዎች ገልጸዋል። አሁን ላይ ስምምነቱ አዲስ አደጋ ገጥሞታል ያሉት ሚሼል የአፍሪካ ህብረት አባል አገራ ተሳትፎ እንዲጨምር ጠይቀዋል። የኤርትራ ጦር በከፍተኛ ሁኔታ ለጦርነት ዝግጁ የሆነ ሲሆን አብይም ወጣቶችን ጭምር እያፈሱ ለተከታታይ ጦርነት እየተዘጋጁ ነው። ከፋኖ ጋር በሚያደርጉት ጦርነት አቅማቸው የተዳከመው አብይ ከህወሃትና ከኤርትራ ጋርም ቀጣይ ጦርነት ከማድረግ ወደ ኋላ እንደማይሉ እየተነገረ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም።